ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርብናል። የመይሳው ካሳ ሁለተኛ ኮር ሰበር የድል ዜናን አሰምቷል። ከአገዛዙ ስር ከድተው ፋኖን የሚቀላቀሉ የሰራዊቱ አባላት ቁጥርም በእጥፍ ጨምሯል። የደጀን ወረዳ ከፍተኛ አመራሮች በፋኖ ጥቃት ሲቀጠፉ፣ አንድ ሹፌርን በማገት 1.5 ሚሊዮን ብር በመጠየቅ ከአካባቢው ሊሰወሩ የነበሩ ወንጀለኞችም በፋኖ ክትትል በቁጥጥር ስር ሊውሉ ችለዋል። የትም ወድቆ የነበረ ፈንጂ በደብረ ማርቆስ ከተማ የአንድ ምስኪንን ህይወት ተቀጥፏል። ክስተቱ የተማሪ ወላጆችን ጭንቀት ውስጥ ከቷል። በደቡብ ኢትዮጵያ በቫይራል ሄሞራጂክ ፊቨር ወረርሽኝ ምክንያት ታላቅ መረበሽ ሆኗል። የዓለም የጤና ድርጅትም ፈጣን ምላሹም ሰጥቷል። እነኚህንና ሌሎችንም መረጃዎች በዝርዝር ወደ እናንተ እናደርሳለን። እናንተም የተወደዳቸው አድማጭ ተመልካቾቻችንም ቻናላችንን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን በወዳጅነት እንድትዘልቁ በአክብሮት ተጋብዛችኋል። አሁን ወደ መረጃዎቹ እናልፋለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የመይሳው ካሳ ሁለተኛ ኮር ሰበር የድል ዜናን አሰምቷል። ህዳር 3 ቀን 2018 ዓ.ም አናብስቶቹ የመይሳው ካሳ ሁለተኛ ኮር ፊታውራሪ ገበየው ክፍለ ጦር አማሃ ድንግል ብርጌድ ፋኖዎች በአርበኛ አሰፋ ዓለም ቀኝና በአርበኛ ደርሴ አጉማስ እየተመሩ በአርበኛ አሌ መጋቢያው ከሚመራው አይሸሽን ብርጌድ ጋር በመቀናጀት ከአገዛዙ ዘራፊ ቡድን ላይ ከፍተኛ ድልን እየተጎናጸፉ ይገኛሉ ተብሏል። የአገዛዙ ወንበር አስጠባቂ ጥምር ኃይል መነሻውን ከጎንደር ጭልጋ ከነጋዴ ባህር እና ከሽንፋ አድርጎ ግልጽ ዓይን ያወጣ ዘረፋን ለመፈጸም ብሎም ርስትንና ቅርስን ለማውደም አርሶ አደሩን ትጥቅ ለማስወረድ የመጨረሻ ያለውን የማሸበር ተግባሩን በአማራ ህዝብ ላይ ለመፈጸም ያለውን ግብስብስ ኃይልና አሸርጋጅ ምስለኔዎቹን ይዞ ወደ ምዕራብ ጎንደር ጎንደር አዳኝ ሀገር ጫቆና ምዕራብ ጎንደር መተማ ወረዳ ሻሽጌ የተንቀሳቀሰ ሲሆን የፋኖ ሰራዊት ከማህበረሰቡና ከአባት አርበኞች ጋር በመተጋገዝ የእግር እሳት ሆኖበት እንደ ልቡ በቀጠናው እንዳይንቀሳቀስና ሙትና ቁስለኛ የሆነ መውጫ መግቢያቱ እንዲጨነቅ አድርገውታልም ተብሏል። ጸረ አማራው ቡድን ወደ አዳኝ ሀገር ጫቆ ገኒ ወደምትባል ከተማ በመግባት ያልፈጸመው ጸያፍ ተግባር የለም የሚለው ዘገባው በየአርሶ አደሩ ቤት በመግባት እየዘረፉ የበሉትን እየበሉና የተረፈውን እንደ ዝንጀሮ እያበላሹ ከፍተኛ ንብረት እንዳወደሙና ታደሰ መስፍንና በቀለ ተገኘ የሚባሉ ሁለት አርሶ አደሮችንም በማታ ከመኖሪያ ቤታቸው አውጥተው በአሰቃቂ ሁኔታ በጥይት ከገደሏቸው በኋላ በጩቤ አርደው ጥለዋቸው ተገኝቷልም ብሏል። ሌላኛው በገኒ ከተማ በገንዘብ ከ3 ሚሊዮን ብር በላይ በንግድ ቤቶችና ከመኖሪያ ቤቶች ውስጥ ከመዝረፋቸውን ባሻገር የብዙ ቤቶችን በርና መስኮት አውድመዋል። የቤት እቃዎችንም ሰብረዋል፣ አቃጥለዋል። በተጨማሪም ገኒ ከተማ ላይ ከሁለት በላይ መኖሪያ ቤቶችንም አውድመዋል። ይህ በእንዲህ እንዳለ በማታ ሰዓት የገጠር አርሶ አደሮችን መንደር በማፈን አራት መሳሪያ የዘረፏቸው ሲሆን በዕለተ ሮብ በረት ውስጥ ያሉ ሁለት በሬዎችንም ከአርሶ አደሩ በመንጠቅ አርደው ሲበሉም አድረዋል ተብሏል። የአማሃ ድንግል ብርጌድ የህዝብ ግንኙነት የሆነው አርበኛ ሙሉጌታ ዋለልኝ ከቦታው እንዳሳወቀው ወደ ቀጠናው የገባው አውሬው ሰራዊት በእንቅስቃሴ ሁሉ በደፈጣና በመደበኛ ውጊያ በየደረሰበት ሙሉ ቀኑን እየተቀጠቀጠ አመራሮቹን ጨምሮ ብዙዎች ሙትና ቁስለኛ እየሆኑበት በየቦታው አስክሬኑን እያዝረከረቀ ይገኛልም ብሏል። እንዲሁም አሁን ላይ ፊት አውራሪ ገበየው ክፍለ ጦርም በሁሉም ቀጠናዎቹ በኩል ሙሉ ሰራዊቱን ስምሪት በመስጠት ጠላት ከገባ ላይወጣ ማህበረሰቡንም በማስተባበር ከገባው ውስጥ አስገብተው ከፍተኛ በትራቸውን እያሳረፉበት ይገኛሉም ተብሏል። ህዳር 3 ቀን 2018 ዓ ምት በአማሃ ድንግልና በአይሸሹም ብርጌድ በተገኘው ድል የሞተው 26 የቆሰለው ደግሞ ከ32 በላይ እንደሚሆንም ተነግሯል። የአገዛዙ ሰራዊት በከፍተኛ ደረጃ መፈራረሱን ቀጥሏል። በሚል መረጃ ደግሞ አዲስ ከተቋቋመችው ከሰሜን ምስራቅ እዝ አስራ ሁለተኛ ክፍለ ጦር ስር ሶስት የአገዛዙ ሰራዊት አባላት ከነ ሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዞን ላስታ ሳምነው ኮርን በዛሬው ዕለት ተቀላቅለዋል ተብሏል። የእቺ ክፍለ ጦር በዘመቻ አርበኛ አደማሊ ወይም አባናደው ዘመቻ ሙሉ በሙሉ መደምሰሷና የክፍለ ጦሯ አዛዥ ቆስሎ እንዳመለጠና ምክትል አዛዡን መማረኩ የማይዘነጋ ነው። አሁን የኮበለለ ያለው በአዲስ መልክ የተደራጀው የክፍለ ጦሯ ሰራዊትም ነው ተብሏል። ኮብልለው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚኒሊክ እዙን የላስታ ሳምነው ኮርን የተቀላቀሉት የአገዛዙ ሰራዊት አባላት አገዛዙን ከድተው ወደ ፋኖ የተቀላቀሉት የአንድ ግለሰብ ወንበር አስጠባቂ አንሆንም ብለን ወጥተናል። አሁንም የያገዛዙ የሰራዊት አባላት እስካሁን ተሸውዳቸዋል። ከአሁን በኋላ እንድትነቁና እውነተኛ ትግል ወዳለበት ወደ አማራ ፋኖ በሁሉም ቀጠና እንድትቀላቀሉ ሲሉ ጥሪያቸውን አስተላልፈዋል። እኛም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒሊክ እዝ ላስታ ሳምነው ኮርን ተቀላቅለን ይህንን ስርዓት ገርስሰን ለመጣል ዝግጁንን ሲሉም ቃላቸውን ሰጥተዋል። የደጀን ወረዳ አመራሮች በ206ኛ ኮር 34ተኛ ክፍለ ጦር በተደረገ የተጠና ኦፕሬሽን ተደምስሰዋል የቴዎድሮስዝ 206ኛ ኮር 34ተኛ ክፍለ ጦር ዛምብረሃ ሻለቃ የጠላትን ካምፕ ከበባ ውስጥ በማድረግ አነጋጉ ላይ በፈጸሙት የተጠና ኦፕሬሽን በርካታ ያገዛዙ ሰራዊትን ሲገሉ የወረዳ አመራሮች ይገኙበታልም ብለዋል ምንጅ ላይ የጦር ካምፑን ያደረገው የአረምኔው ሰራዊት በምሽጉ ድንገተኛ ከበባ የተደረገበት ሲሆን የዛምብረሃ አናብስቶች በሶስት አቅጣጫ በፈጸሙት ጥቃት ተገኙ ስለ ሺ የደጀን ወረዳ ኢንቨስትመንት ኃላፊ እና በላቸው ጋሹ የደጀን ወረዳ የብልጽግና ፓርቲ ወጣቶች ሊግ ኃላፊ የተደመሰሱ ሲሆኑ ተሾመ ብርሌው፣ አስረሱ አዳሙ፣ እሱ ባለው አልማው አወቀ ቢተው የተባሉ ሚኒሻዎችም ከተደመሰሱት ሀያ የጠላት ኃይሎች መካከል ይገኙበታል ተብሏል። ከኦሮሚያ አቅራባ በተደረገው በኦፕሬሽኑ ድል የተቀዳጀው 26ኛ ኮር የቀጠናውን ትግል ቅርጽ መቀየር የሚያስችል እንቅስቃሴን በመጀመር አገዛዙን ሽብር ውስጥ የከተተውን ሌላኛውን ፈጣን የከበባ ጥቃቱንም በማድረግ ስምንት የጦር መሳሪያዎችን የወገብ ትጥቅን፣ ጥይቶችን፣ ወታደራዊ ቦርሳንና ሌሎች ቁሳቁሶችንም ሲማርክ ስምንት የአረመኔው ሰራዊት አባላትንም ከባድ ቁስለኛ አድርጎ ሸኝቷቸዋል። በሌላም ሰበር መረጃ የደጋው መብረቅ ኮር በተለያዩ ቦታዎች ላይ ድል መቀዳጀት መቻሉ ተጠቁሟል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ኮር ጽናት ክፍለ ጦር ህዳር 4 ቀን 2018 ዓ.ም ረፋዱን የፋሽስቱ ሰራዊትን ሲቀጠቀጡ ብሏል። የፋሽስቱ ቅጥረኛ ሰራዊት ከተንታና ከደላንታ ወረዳ አሰባስቦ የተሪን ብርሃን አቋርጦ ወደ ደሴ እያቀና እያለ ተሪ ላይ በደፈጣ የአሞራ ሲሳይ ተደርጓልም ብለዋል። ከደፈጣ ምቱ የተረፈው የፋሽስቱ ሰራዊት ከፋኖቹ በተሰ የተሰነዘረበት ጥቃት ተበታትኖ ይገኛል። አናብስቶቹም የጠላትን ሰራዊት እየለቀሙት ይገኛሉም ሲል መረጃው አሳውቋል። በሌላ ከምስል ማስረጃ ጋር ተያይዞ በተሰማ ቁልፍ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዝ ከማህበረሰቡ ጋር በመተባበር ከየጨረቃ ከተማ አንድ ሹፌርን በማገት 1.5 ሚሊዮን ብር በመጠየቅ ከአካባቢው ሊሰወሩ የነበሩ ወንጀለኞች በብርቱ ክትትል በቁጥጥር ስር እንደዋሉ ታውቋል። ከተያዙት መካከል አንደኛው የፖሊስ አባል ሲሆን፣ ሌላኛው ደግሞ በፋኖ ስም የሚነግድ ሌባ መሆኑም ተረጋግጧል። በየአካባቢው በፋኖ ስም የዘረፋና የውንብድና ተግባር ላይ የተሰማሩ ግለሰቦችን ከህብረተሰቡ ጋር በመሆን እያደኑ መመንጠርና ማጽዳት ጊዜ የማይሰጠው ተግባር መሆን አለበት፣ ተጠናክሮ ሊቀጥልም ይገባል ሲሉ አስተያየታቸውን የሰጡ አካላት አሳስበዋል። ተዳፍኖ የሰነበተው የህወሀት ታጣቂዎች ተቃውሞ ጥያቄያችንን መልሱልን፣ መኖር እንፈልጋለን፣ ከንቱ መስዋዕትነት መክፈልን አንሻም የሚሉ መፈክሮችን በሚያሰሙ የአርሚ 15 አባላት በአዲግራት ከተማ በዛሬው ዕለት ሰልፍ ሲያካሂዱ መዋላቸው ተሰምቷል። ሌሎች የአርሚ 15 ተግባራትን በመከታተል ትግሊያቸውን እንዲያጠናክሩ ከደጋፊዎች ጥሪ ተላልፎላቸዋል። በደቡብ ኢትዮጵያ በቫይራል ሄሞራጂክ ፊቨር ወረርሽኝ የዓለም ጤና ድርጅት ፈጣን ምላሽ ሰጥቷል። የዓለም የጤና ድርጅት በደቡብ ኢትዮጵያ ክልል በተጠረጠረ የቫይራል ሄሞራጂክ ፊቨር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴር፣ ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልላዊ የጤና ባለስልጣን ጋር በቅርበት እየሰራ መሆኑን አሳውቋል። የጤና ባለሙያዎችን ጨምሮ ስምንት ሰዎች በቫይረሱ ሊያዙ እንደሚችሉ ተዘግቧል። ደብሊው ኤች ኦ ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች ወስዷልም ተብሏል። ባለሙያዎች መድኃኒቶችና ሌሎች አስፈላጊ ቁሳቁሶች፣ እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወይም ፒፒኢ ወደ ተጎዱ ከተሞች ተልኳል ተብሏል። በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪን የመከታተል ወይም ኮንታክት ትሬሲንግ ስራን ድርጅቱ ደግፏልም ተብሏል። ሊኖር የሚችለውን ድንበር ዘለል ስርጭትን ለመከላከልም ከደቡብ ሱዳን ደብሊውኤችኦ ቢሮ ጋር በቅርበት እየተሰራ መሆኑ ሲጠቆም፣ የዓለም የጤና ድርጅት ዳይሬክተር የሆኑት ዶክተር ቴዎድሮስ አዳኖም እንዳስታወቁትም ለአስቸኳይ ድጋፍ እንዲውል ወደ ብር የሚጠጋ የአሜሪካን ዶላር ለአደጋ ጊዜ ፈንድ ለኢትዮጵያ ተለቋል ተብሏል። ድርጅቱ እንደ አስፈላጊነቱ ድጋፉን ለማሳደግ ዝግጁ መሆኑንም ገልጿል። የዓለም ጤና ድርጅት ኃላፊዎች የኢትዮጵያ ጤና ባለስልጣናት መረጃውን በወቅቱ በማጋራታቸውና ፈጣን ምላሽን በመስጠታቸው ምስጋናቸውን ያቀረቡላቸው ሲሆን የዓለም የጤና ድርጅት ሙሉ ድጋፍ እንደማይለያቸውም ቃል ተገብቶላቸዋል። በደቡብ ወሎ ዞን በደላንታ ወረዳ በ2016 ዓ.ም ኦፓል በማውጣት ላይ ሳሉ በጉድጓድ መደርመስ ሳቢያ ተዳፍኖ የነበሩ ወጣቶች አጽም መገኘቱ ተገልጿል። በወረዳው በ21 ቀበሌ ልዩ ቦታው ቆቆሃ ተብሎ በሚጠራው አካባቢ የኦፓል ማውጫ ቦታ ላይ ጥር 30 ቀን 2016 ዓ.ም እኩለ ሌሊት የኦፓል ማዕድንን በማውጣት ላይ የነበሩ ወጣቶች ጉድጓዱ በመደርመሱ ሳቢያ በርካታ ወጣቶች እዛው ተዳፍኖ የቀሩ መሆኑ ይታወሳል። የወጣቶቹን ህይወት ለመታደግ መንግስት የተለያዩ ጥረቶችን ቢያደርግም ወጣቶቹን ከተዳፈኑበት ማውጣት ሳይቻል ቀርቶ ነበር። በዛሬው ዕለት በአካባቢው ኦፓል በማውጣት ላይ የነበሩ ወጣቶች አጽማቸውን ያገኙት መሆኑንም አሳውቀዋል። ይህንን ተከትሎም የወረዳው አስተዳደር በተገኘው መረጃ መሰረት አጽሙን ለማውጣት የቅድመ ዝግጅት ስራዎችን እየሰራ እንደሚገኝ የደላንታ ወረዳ ኮሚኒኬሽን ዘግቧል። በደብረ ማርቆስ የቆራሌው እቃን በመፈላለግ ላይ የነበረ ግለሰብ ሳያውቅ በነካው የቦምብ ምክንያት ጉዳት ደርሶበታል። በደብረ ማርቆስ ከተማ አስተዳደር ውስጥ በንጉሥ ተክለ ሃይማኖት ክፍለ ከተማ ቀበሌ አራት ልዩ ቦታው ማርዘነቦ ወፍጮ በስተጀርባ በኩል የጎርፍ መሄጃ ቦይ ውስጥ የቆራሌው ብረት በመለቃቀም ላይ ያለ ቦምብ አግኝቶ ሲነካው በመፈንዳቱ በአንድ ሰው ላይ ጉዳት ደርሷል። ጉዳት የደረሰበት ግለሰብ በደብረ ማርቆስ ሪፈራል ሆስፒታል በህክምና ላይ እንደሚገኝ ከደብረ ማርቆስ ፖሊስ የተገኘው መረጃ አመላክቷል። ሕጻናት የሚፈነዱ ነገሮችን ካለማወቃቸው የተነሳ ሲነካኩ ለጉዳት የሚዳረጉ በመሆኑ ቤተሰቦችና ማህበረሰቡ የተለያዩ ብረቶችን አንስተው መነካካት የሌለባቸው መሆኑን በደንብ ማስተማርና ግንዛቤ መፍጠር እንደሚገባ የደብረ ማርቆስ ከተማ አስተዳደር ከዚሁ ጋር አያይዞ አሳስቧል።